ብሔራዊ ጥቅም የአንድ ሀገርና ህዝብ አጀንዳ እንዲሁም የኢትዮጵያን መጻዒ ዕድል ከፍ የሚያደርግ ብሎም ከትውልድ ትውልድ የሚሸጋገር ነውም። የአገር ህልውና ደህንነት፣ የግዛት አንድነት ሉዓላዊነትና ነጻነት መረጋገጥ፣ ምጣኔ ሀብታዊ ብልጽግናን መጨመር፣ ፖለቲካዊ አቅምንና ተጽዕኖ ፈጣሪነትን ከፍ ማድረግ እንዲሁም የህዝቦች ማኅበራዊ ልማት መረጋገጥ የብሔራዊ ጥቅም መሠረታዊ ግቦች ናቸው። ከኢቲቪ ጋር ቆይታ ያደረጉት በሲቪል ሰርቪስ ዩኒቨርሲቲ የዲፕሎማሲ መምህር ዶክተር ባይሳ ተስፋዬ ሀገራት ብሔራዊ ጥቅሞቻቸውን ለማስከበር አሉ የሚሏቸውን አማራጮች ሁሉ ይጠቀማሉ። ሁሉም ሀገሮች ብሔራዊ ጥቅም አላቸው። ይህ ብሔራዊ ጥቅም የፖለቲካ ፍላጎታቸው ጋር እያያዛል፣ ከኢኮኖሚ ፍላጎታቸው ጋር እያያዛል፣ ባህላቸውን ከማስፋት በሌሎች ከማስተዋወቅ፣ ከዛም ደግሞ የሚገኝን ሀገራዊ ፋይዳ ለመፈለግ በዚህና በተለያዩ ነገሮች ፍላጎታቸውን ያበለጠ ከሌሎች ጋር ከሌሎች ዘንድ ማስከበር ይፈልጋል። ኢትዮጵያም ብሔራዊ ጥቅሟን በዘላቂነት ለማስከበር ጠንካራ የፖለቲካ ኢኮኖሚ መዋቅርን መዘርጋት አለባት ያሉት ዶክተር ባይሳ የውጭ ግንኙነቷ ብሔራዊ ጥቅሟ ላይ መሰረት ሊያደርግ ይገባል ባይ ናቸውም። የፖለቲካ ኢኮኖሚ መዋቅር በሌለበት የሀገርን ፍላጎት ማሳካት አይቻልም በእንግሊዘኛ ኢንስቲቱሽናል ሴታፑ የኢኮኖሚው የፖለቲካ ኢንስቲቱሽናል ፍሬምወርኩ መኖር አለበት። በዚህ ፍሬምወርክ ውስጥ ነው የሀገርን መሰረት ለሀገር ጥቅም መሰረታዊ የሆኑ ነገሮችን ለይተን ወደ ተግባር ምንቀይራቸው። የብሔራዊ ጥቅም ጉዳይ የአንድ ግለሰብ የአንድ መንግስት ወይም ፓርቲ አይደለም የሚሉት ምሁሩ የሀገር ብሔራዊ ጥቅም የሚረጋገጠው በአንድነት ላይ የተመሰረተ የወል ትርክት ነው ሲሉም ይገልጻሉ። የወል ትርክት በተናጠል የማይደፈረውን በተባበረ ክንድ ለማሳካት የሚያስችል ስለመሆኑ አስረድተዋል። በተለይም የፖለቲካና የሐሳብ ልዩነቶችን አቻችሎ ለአገር ብሔራዊ ጥቅም በጋራ መቆም ይገባል። ብሔራዊ ፍላጎት የሁሉም ዜጎች ኃላፊነት ነው። ልዩነታችን በብሔራዊ ፍላጎታችን ላይ አሉታዊ ተጽዕኖ መፍጠር የለበትም። ልዩነት ይኖረናል። እርግጥ ነው የፖለቲካ ልዩነት አለን፣ የአይዲዮሎጂ ልዩነት አለን፣ የተለያየ ፍላጎት አለ። እንደሀገር ግን ያለን ነገር አንድ ነው። እነዚህን ልዩነቶች አቻችሎ በሀገር ብሔራዊ ጥቅም ላይ አብሮ መቆም የግድ ነው። ኢትዮጵያ ያላትን ጠንካራ ዲፕሎማሲ አቅም በመጠቀም አህጉራዊ ፖለቲካዊና ምጣኔ ሀብታዊ ሚናዋን ይበልጥ ማጉላት እንደሚገባ አመልክተዋል። ዶክተር ባይሳ ተስፋዬም ኢትዮጵያ የአፍሪካ ዩኒየን መስራች አባልነች የዩኒየኑ ሆስቲንግ ካንትሪ እንደመሆኗ እዚህ ላይ እንደ ሮል ሞዴል ጥሩ ጥሩ የፖለቲካና የኢኮኖሚ ሞዴል የምትሆንበትን አቅጣጫ መፈለግ ይሄን ከሌሎቹ ጋር በመተባበር ሌሎቹ የሚያምኑበት ደረጃ ላይ ማድረስ ያስፈልጋል። ሌላው ኢንቨስትመንት ማስፋፋት፣ ኢንቨስትመንት አንደኛው ዲፕሎማሲ የኢኮኖሚ እድገታችንን ለማምጣት ለማሳላት፣ ለማፋጠን ስለሆነ የውጭ ኢንቨስተሮችን ወደ ሀገር መሳብ የውጭ ኢንቨስተሮች ወደ ሀገር መጡ መምጣት አለመምጣት የዲፕሎማሲያችንን ቁመና የሚያሳይ ስለሆናል የአገሪቱን ጥቅምና ሉዓላዊነት የሚያስከበር ዲፕሎማሲን በማስጠበቅ የዜጎች ጥቅምና እኩልነት ላይ ተመሰረተ የውጭ ግንኙነት ፖሊሲ መተግበር ኢትዮጵያ የምትከተለው መርህ ነው። ለብሔራዊ ጥቅም መጠበቅ ደግሞ ኢትዮጵያዊ አንድነትን ማረጋገጥ ቁልፍ ጉዳይ ነው።